የዛሬ ሳምንት በጣም አሞኝ ነበረ። ያው እግዚአብሔር እጅና የእግዚአብሔር ሰው ደርሶኝ ያው ድኜ በዚህ ሰዓት ያው ሳምንት ሳይቆይ መጣሁ ማለት ነው። ምንም ነገር ያው ኖርማል ምግብ እንበላለው። ምንም ምንም ምንም ሳምንት ሳይደርስ ያው እግዚአብሔር እጅ ደርሶኝ ያው የለም ለጉባኤ እኮ ያንተ በሽታ አልገባም እስቲ እዛ ጋር አንተ ሰውዬ፣ እየሮጥክ ነው እኔ ጋር። እስቲ በሩጫ ነህ፣ በሩጫ፣ በሩጫ፣ እጅ ከፍ አድርገህ እንደዚህ በልክ እኔ ጋር። እግዚአብሔር ሆይ፣ እግዚአብሔር ሆይ፣ አይዞህ በለኝ፣ አይዞህ በለኝ። አንድ፣ ሁለት፣ ሁለት፣ ሶስት፣ ሶስት፣ አራት፣ አራት። እናንተ፣ እናንተ፣ አራት በሽታዎች፣ አራት በሽታዎች፣ እኔ እኔ ለእናንተ ለእናንተ ማድሪያ አይደለሁም፣ ማድሪያ አይደለሁም። አብዞህ፣ አብዞህ፣ አንተ አንተ፣ ሽንት ኢንፌክሽን

አሁን ባንተ ላይ ያደረገው ማለት ነው በዚህ ሽንት ኢንፌክሽን ዙሪያ ላይ ኦፕራሶን እየሆንክ እንዲትሞት አርጎ። ከዚህ በፊት አንቺ ኦፕራሶን ትደርጋል። ከዛ ከወጣ በኋላ አሁን ደግሞ ሽንት ኢንፌክሽን ተብሎ ማለት ነው ኦፕራሶን እንዲደረግ ተባለ። ከዛ አንተ ለዛ ተጨንቀ እያልክ ታይፎዝ ተባለ፣ ታይፎዝ ተባለ፣ እንትን ተባለ። የራሱ ጉዳይ ይጻፍ። ሁሉ ሰላም ይሁን። አብሶ ሽንት

እግዚአብሔር ተናግሮ አይዋሽም። እግዚአብሔር ተናግሮ አይዋሽም። እኔ 100% እርግጠኛ ነኝ። እግዚአብሔር ተናግሮ አይዋሽም። ፍቅር ይባላለሁ ከመጣ ያው የመጣበት ብሾፍቱ ነው። እና የዛሬ ሳምንት ያየ ሰው አለ። ያው በጣም የዛሬ ሳምንት በጣም አሞኝ ነበረ እና ያው ለእግዚአብሔር ሰው ያው እግዚአብሔር እጅና የእግዚአብሔር ሰው ደርሶኝ ድኘ። በዚህ ሰዓት ያው ሳምንት ሳይቆይ ምንም ነገር ያው እግዚአብሔር እጅ ደርሶኝ ያው እዚህ ደርሽ ማለት ነው። ምንም ነገር ድኛለሁ። በሽታ አይደለም፣ ምንም የለም። ለጉባኤ ኮ የአንተ በሽታ አልገባም። አራት ይችላል። የዚህ ሰው ደብዳቤ አይታችኋል? ዛሬ ሳምንት ማነው ያየ ሰው? ደብዳቤ አይታችኋል? ነው የሽንት ኢንፌክሽን ተብሎ ከባድ በሽታ ሆኖ እያለቀሰ ነው የመጣው። ጌታ ግን እንደሆነ ያለው ሳምንት ወደዚህ ቦታ ለምዝናት ይመጣል አለው። እግዚአብሔር ተናግሮ አይዋሽም። እግዚአብሔር ተናግሮ አይዋሽም። እኔ መቶ ፐርሰንት እርግጠኛ ነኝ። እግዚአብሔር ተናግሮ አይዋሽም። እስቲ አሜን። ቆይ አራትም በሽታ ከንተ ላይ ጠፋ። ምንም ነገር ምግብ መጀመሪያ አልበላም ነበር። ምግብ ሁሉ ምንም አልመርጥም መስራቱ ምንም ነገር ያው ምንም ነገር ምንም ምንም ደስ ብሏል። በጣም ደስ ብሏል። ከዛ ጀምሮ የትኛው ስልጣን የለም። ሰላም ፈጽሞ ተመልሷል። አሜን። ክፋት አንተ እና አገኙ። አሜን። ያው በኢየሱስ ክርስቶስ ፍጹም የሆነ ፓውስ በላይ ላይ ይሁን። አሜን። ጨለማ ተመትቷል። አሜን። መልካም ሆኗል። አሜን። ተባረክ እስቲ አሜን። ትንሽ ስጦታ አለችና ያቺ ስጦታ ሰጣለሁ ይላኛል።

በለው፣ የምን ትንሽ ነው እኮ ትልቅ ነው። እስቲ አሜን። እግዚአብሔር ካደረገ ከዚህ በላይ ነው ማድረገው። እስቲ አሜን። ደስ ብሏችኋል? በጣም አዝነሽ ነበረች ወደዚህ ቦታ ደግሞ ታሞ ቶሎ እንድመጣ የደረሻ አንቺ ነሻ፣ አንደኛ ነሽ። እስኪ አሜን። ገንዘባችን ዝም ብሎ አይበላም ብላ ወደዚህ ላከች። ግን አንድ ሰው በነሱ ምክንያት ሊባረካችሁ አንድ እጃቸው ከፍ አድርጓ። እኔ እንዲህ ብዬ ነው የምጸልየው። ያስጨነቀ ሁሉ ከዚህ ሰዓት ጀምሮ ከአንተ ቤት ከአንተ መንገድ በኢየሱስም ተነስተዋል። በኢየሱስም ይጠቅማለሁ። ከዚህ ሰዓት ጀምሮ አንስቼ አለሁ። የእናንተ ሰላም ፈስመው ተመልሱሃል። የቤታቸው ሰላም በኢየሱስም ተመልሱሃል። በእናንተ ቤት ውስጥ ሀዘን አይሆንህም። የእናንተ ገንዘብ በኢየሱስ ክርስቶስም በድንገታዊ ወጪ አይወጣህም፣ አይበላህም። እደግመሃለሁ። በኢየሱስ ክርስቶስም ጠላት በድንገታዊ መንገድ ያንተን በረከት አይበላህም። የእናንተ ስኬት አይበላህም። የእናንተን ቅባት አይበላህም። የእናንተ ጤንነት አይዚህም። እኔ ላንሶ ቤት ልናገር። በጣም እያለቀሰች መንገድ አቋርጣ የመጣችው አንድ ሴት እያየሁን በጌታ መንፈስ በእነሱ ምክንያት በኢየሱስ ክርስቶስ ስም ያንቺን ጉዳይ ከዚህ ሰዓት ጀምሮ ቦታ እንድያ ጸልይሃለሁ። በኢየሱስ ስም ጸልይሃለሁ። በኢየሱስም ጸልይሃለሁ። እቺ ሴት የምታውራው ሰው አታ እያለቀሰች ነው የመጣችው። በኋላ ጸልሻለሁ። በእነሱ ምክንያት አሁን ያንቺ ተሰርተዋል። አመን በል። ደግሞ ዘመናቸው ይባረክ። ጥፍ የሆነ በረከት ተባረኩ። እኔ ዛሬ ቤታቸውን ባርክ ያለሁ ዘመናቸውን ባርክ ያለሁ። ሌላ ልጅ አለ ካለ ቶሎ ና። ይህ በረከት እንዳመልጥ ሻላ ባሳት አላት ይመስ ቶሎ በል ና ግባ ኑ። ቤታቸውን ባርክ ያለሁ። ህይወታቸውን ባርክ ያለሁ። የሆዳቸውን ፍሬ ባርክ ያለሁ። የእናንተ ስራ ባርክ ያለሁ። የእናንተ የሆነ ጉዳይ ሁሉ ባርክ ያለሁ። የአሰባችሁ ሁሉ ይሳካላችሁ። ጨለማ ከእናንተ ቤት በኢየሱስ ማውጥ ይችላል። ብርሃን እናንተ ቤት ውስጥ ይብርሃ። የፓውስ ብርሃን ይብራ የበረከት ብርሃን ይብርሃ የጸጋ ብርሃን ይብርሃ የስኬት ብርሃን ይብርሃ የሰላም ብርሃን ይብርሃ። ብርሃን ከፍ ብሎ ይታይ። የልጆቻቸውን አይምሮ ባርኬሃለሁ። ያሰቡት ሁሉ ይሳካላችሁ። እስከውን እያሰባችሁ የቆየ የእናንተ ጉዳይ ያልተሰራ ያልተደረገ ሁሉ ከዚህ ሰዓት ጀምሮ ቦታ እንዲይዝ ጸልየሃለሁ። መልካም እንዲሆን ባርኬሃለሁ። ነገራቸው ሁሉ ወደ ውብ ቀየርኩ በትንሣኤው ኃይል።